ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? ዛሬ በአዲስና እጅግ በጣም ጠቃሚ በሆነ ቪዲዮ ተመልሰናል። በዛሬው ቪዲዮዋችን ላይ የሲኖ ተሳቢ መኪኖችና የሲኖ ትራክ ገልባጭ መኪኖችን በስፋት እንመለከታለን። በተለይ ያለ ምንም ወለድ በባንክ አማራጭ እንዴት መግዛት እንደምትችሉና የትኛው ለርሶ የተሻለ እንደሚሆንም በግልጽ ወደ እናንተ እናደርሳለን። ይህ ቪዲዮ በተለይ የትራንስፖርት ባለሙያዎች፣ የኮንስትራክሽን ባለሙያዎች እንዲሁም በእነዚህ ተሽከርካሪዎች ላይ ኢንቨስት ለማድረግ እያሰቡ ላሉ ሰዎች እጅግ በጣም ጠቃሚ የሆነ መረጃ ነው። ታዲያ ይህንን መረጃ ስትከታተሉ ይህንን የባንክ አማራጭ ከወለድ ነፃ ለማግኘት ካሰባቸው የስልክ ቁጥርና አድራሻ ለእናንተ የምናደርስ ይሆናል። በተጨማሪም እጅግ ብዙዎቻችሁ ስትጠይቁኝ ስለነበረው የሲኖትራ ገልባጭ ማለትም 336፣ 340፣ 371ና አራት መቶ የትኛው ፓወር ነው ለኛ ሀገር ተስማሚው? የትኛውስ ከምንገዛ የትኛው ይሻላል የሚለውን ከባለሙያዎች የተለያዩ መረጃዎችን አሰባስቤ እጅግ በሚገርምና በተለየ ሁኔታ የትኛውን ምርጫቸው ብታደርጉ ይሻላል የሚለውንም በዚህ ቪዲዮ ወደ እናንተ እናደርሳለን። ሁላችሁም ቪዲዮውን በላይክ ጀምሩት። ሐሳብ አስተያየት እየሰጣችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ፣ የዛሬው መረጃ ለየት የሚያደርገው ነገር ቢኖር በሲኖትራክ ገልባጭ ላይ እጅግ በርካታ ባለሙያዎችን መረጃ በማሰባሰብ ከ336 እስከ 400 የፈረስ ጉልበት ያላቸው ሲኖትራክ ገልባጮች የትኛው ለኛ ሀገር ተጠቃሚ ያደርገናል? በተለይ የትኛውን ስንገዛ እስፔራቸው እጅግ በጣም ውድና እኛን ጉዳት ላይ የሚጥሉ ናቸው? የሚሉትን በተጨማሪም ደግሞ ለአገልግሎት ጉልበታቸው የትኛው ተመራጭ ነው? የሚሉትን ዛሬ እንግዲህ በእናንተ ጥያቄ መሰረት ሰፋ አድርጌ እጅግ በጣም ጠቃሚ የሆነ መረጃ ስለሆነ እሱን በማስቀደም ከልብ ጆሮአችሁን ከፍታችሁ እንድትከታተሉ ጋብዛለሁ። እንግዲህ የ336 እና 371 የፈረስ ጉልበት ያላቸውን ሲኖ ትራክ ሁለቱን ስናነጻጽር ዳገትና ጭቃ በአንድ ጊዜ የመሰንጠቅ አቅም አላቸው። ጉልበታቸው እጅግ በጣም ከባድ የሆነ ጉልበት ሲሆን፣ ነገር ግን ዳገት ላይ ሲደክሙ ካልፈጠንላቸው የመሰንጠቅ አቅማቸው ይቀንሳል። ታዲያ ከነዚህ ተሽከርካሪዎች ለኛ ሀገር የትኛው ይስማማል? የሚል ጥያቄ ለባለሙያዎቹ አንስቻለሁ። እነሱም እንግዲህ አንድ ሶስት የሚሆኑ ባለሙያዎች በብዛት ያነሱልኝ 336 የፈረስ ጉልበት ያለው ሲኖትራክ ገልባጭ ለኛ ሀገር እጅግ በጣም ተስማሚና ብዙዎችም ሊገዙት የሚገቡ ተሽከርካሪዎች መሆናቸውንም ሪከማንድ አድርገውልኛል። ስለ 340 ሳነሳ ረዥም መንገድ ለሚሰራ ተመራጭ ሲሆን፣ ነገር ግን የነዚህ መኪኖች ወጪ ዋናው ጎማ ነው። በሲኖትራክ ትራክ ተሽከርካሪዎች ላይ ማለት ነው። ይህ ተሽከርካሪ ማለትም አርባው ቦዲው ቀላል ስለሆነ ጎማን ይቆጥብልናል። ነዳጅም የመቆጠብ ባህር ያላቸው በተጨማሪም ደግሞ ጭነት መሸከም ይችላሉ። ምክንያቱም ጭነት መሸከም የሚችሉ ተሽከርካሪዎች ብዙ ጊዜ ቦዲያቸው ቀለል ያሉ ተሽከርካሪዎች ስለሆኑ ማለት ነው። ባለሙያዎቹም አያይዘው የሶስት አርባን ችግሩን ሲያነሱ አዲስ ተሽከርካሪ ከመሆኑ አንጻር ጉዳታቸው ብዬ ስጠይቃቸው ጭቃ ሲይዛቸው ብዙ ጊዜ የመቋቋም አቅም የላቸውም። በተጨማሪም ደግሞ የስፔሩ ነገር እጅግ በጣም ውድ ነው ብለውኛል። ለምሳሌ ያክል ሁለት ፊልትሮ ለመግዛት 15 ሽብር ቺንጋ ለመግዛት 20 ሽብር ነገር ግን ቦዲ መቅለሉ ለጎማዎች እንደሚቀንስ ነው። እንግዲህ ከባለሙያዎች በኩል ያገኘ ነው። ስለ 3 ካርባው ተጨማሪ ስለ ሞተሩ ሲነግሩኝ ሞተሩ ሻክማን ነው አሉኝ። 3 40 ወይም 336ን በተለይ በክረምት ወቅት ካባ ይዘህ ስትገባ 336 ቆርጦ የሚወጣውን ጭቃ 3 አርባው ግን መውጣት አይችልም። ምክንያቱም ሻክማን ሞተር ብዙ ጊዜ ስፔሩ በጣም ልዩነት አለው። ለሀገር መልከዓ ምድር ያልተካተተ ወይንም ለሀገራችን መንገዶች ያልተሰራ ተሽከርካሪ ነው ለሀገራችን መንገዶች እጅግ በጣም ተመራጭ ነው ብለው ያስቀመጡልኝ 336 ጉልበት፣ የፈረስ ጉልበት ያለው ሲኖ ትራክ ገልባጭን እሱን ብትገዙት ይመከራል የሚል ከባለሙያ በኩል ያገኘሁት መረጃ ነው። እንግዲህ ወደ እናንተ ዛሬ በብዙዎቻችሁ ጥያቄ ይዤላችሁ የቀረብኩት ሌላው ደግሞ በ3 40 ና 400 መካከል ያለው ልዩነት ምንድነው? የሚል ጥያቄ አንስቼም እነዚህ ተሽከርካሪዎች ሲነጻጸሩ ቶሎ ያለ መሰንጠቅ ባህሪ ቢኖራቸውም፣ ነገር ግን አንዴ መሰንጠቅ ከጀመሩ ሲበዛ ጉልበታቸው እጅግ በጣም ከባድ ስለሆነ ከኛ የሚጠይቁት ነገር አለ ብለዋል። ያ ማለት ዳገት ላይ ሲደክሙብን እነዚህ ተሽከርካሪዎች ማለት ነው ቶሎ ካልሰጠናቸው ወይም? ቶሎ ካልፈጠንላቸው ወዲያው የመዳከም ባህሪ ስለሚያሳዩ እዚህ ላይ ጥንቃቄ ልታደርጉና ዳገታማ ቦታ ላይ ቶሎ ለማለፍ እንድትሞክሩ ሲሉ ከባለሙያ በኩል ያገኘነው መረጃ ይህንን ይመስላል ማለት ነው። እንግዲህ ዛሬ እነዚህን ተሽከርካሪዎች ሰፋ ያለ መረጃ ከባለሙያዎች ሰባስቤ ወደ እናንተ ይዤላችሁ ቅርብ ያለው ሌላው መግቢያ ላይ እንደገለጽኩላችሁ እነዚህ ተሽከርካሪዎችን ማለትም ሲኖትራክ ገልባጭና ሲኖ ተሳቢን ከወለድ ነፃ አማራጭ በ50 ፐርሰንት በባንክ ማለት ነው ለአምስት ዓመት ብድር የሚከፈል ነው ከወለድ ነጻ ማለት ነው። ይህንን አገልግሎት ማግኘት ለምትፈልጉ እህት ወንድሞች በ0911 683030፣ እደግመዋለሁ 0911 683030 እጅግ በጣም ለአጭር ጊዜ የሚቆይ ስለሆነ ዛሬ ነገ ሳትሉ ፈጥናችሁ ከዚህ አገልግሎት ላይ ተጠቃሚ ብትሆኑ መልካም ነው። ምክንያቱም ከወለድ ነጻ የባንክ አማራጭ የመኪና አገልግሎትን ማግኘት እጅግ በጣም ጥሩና ደስ የሚል ስለሆነ አሁን በሰጠኋቸው ስልክ ቁጥር አማካኝነት ደውላችሁ እነሱን ማነጋገር የምትችሉ ይሆናል ማለት ነው። እንግዲህ ዛሬ ለብዙዎቻችሁ የሚጠቅምና ብዙዎቻችሁን ተጠቃሚ የሚያደርግ መረጃ ነው፣ በዚህ ሰዓት ወደ እናንተ ይዤላችሁ የቀረብኩት። በተለይ በተለይ ደግሞ እነዚህ ሲኖ ትራክ ገልባጮች የተለያዩ አይነት አዳዲስ ሞዴሎች እየመጡ በሀገራችን የመኪና ገበያ ላይ እየተሰለፉ ይገኛሉ። ታዲያ የትኛውን ብንገዛ ለሀገራችን እጅግ በጣም ተስማሚ ነው የሚለውን በስፋት እንግዲህ መግቢያ ላይ ከባለሙያዎች በኩል ያገኘሁትን እጅግ ጠቃሚና ጠቋሚ መረጃ ወደ እናንተ አድርሻለሁኝ። የትኛውንስ ብንገዛ ጉዳት ወይንም ከፍተኛ የሆነ ጫና ይፈጠርብናል የሚለውን በሀገራችን ደግሞ እስፔር የሌላቸው የትኞቹ የሲኖ ትራክ ገልባጭ መኪኖች አይነት ናቸው? የሚሉትንም እንግዲህ በዛሬው ቪዲዮአችን በዝርዝር ወደ እናንተ አድርሰናል። ከእናንተ የሚጠበቀው ይህንን ቪዲዮ ለብዙ ኢትዮጵያውያን እንዲደርስ ላይክ ላይክ፣ ሸርሸር እንዲሁም የሚሰማችሁን ሐሳብ፣ አስተያየት በኮመንት መስጫ ላይ እንድታስቀምጡልን እያልኩኝ ለዛሬ መደመጥ ያለበትን ወሳኝ የሆነ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።